አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ ገይዝ፣ እንዴት ናችሁ? ሰላም ነው ወይ? በያላችሁበት የአለም ዳርቻ በሙሉ ሰላማችሁ ብዙ ቲበል። ገይዝ ከኔ ጋር ሁሉም ሰላም ነው፣ እናንተ እንዴት አላችሁ? እናንተም ደህና እንደሆናችሁ ተስፋ አደርጋለሁኝ። ከአይንካችሁ አባይብ ዛሬ ደግሞ እየላቸው የመጣሁት እንግዲህ ቪዲዮ ላይ ማን ነው ፎቶ ላይ እንደምታዋቸው ሁለት ቆነ ጃስት እና ረጋ ያሉ ሴቶች እየመጥቻለሁ። እነሱም የምታውቋቸው ናቸው። ያው እንግዲህ ዛሬ እንደተለመደው ማን ነው ኢክራም እና ይሳምን እየጠበቅን ነበረ። እንግዲህ እነሱ ቶሎ አይመጡም። የሚወዷቸው ሰዎችም ለምንድነው የማትመጡት የሚለው ጥያቄ እንደቀጠለ ሆኗል። እንግዲህ አስወድዴን ነው፣ በነገራችን ላይ የሚወደዱ ሰዎች ናቸው። ምክንያቱም ረጋ ሰከን ያሉ ሰዎች ናቸው። ምናልባት እንግዲህ የማይመጡበት ወይም ደግሞ ያልመጡበት ምክንያት ከጀርባ ያው የተለያዩ ማለት አንዳንድ ሀሳቦችን ከጀርባ ለማሳካት ወይም ደግሞ ስራ ይዘው ሊሆን ይችላል። ለአንዳንድ ነገሮችን ያው ለማስተካከል ሊሆን ይችላል ማለት ነው። ያው ይዘውልን በሚመጡት ፊዱ ምሳሌ መሰረት ማለት ነው። ያንን ነገር ለማስተካከል ሊሆንም ይችላል። እንግዲህ ያው አንዳንድ ቦታ ላይ ጥሩ ያልሆኑ ጽሁፎች ወይም ደግሞ ያልሆኑ መልዕክቶች ምናምን ነገር ብናይ ምናልባት ያንን እያስተካከሉ ሊሆን ይችላሉ ያልመጡት፣ እንዲዛ ብላችሁ የያዙት ማለት ነው ሃይር ያው የሚወደዱ ሰዎች ናቸው። ረጋ ያለ ሰው፣ ሰከን ያለ ሰው ይወደዳል። ታውቃላችሁ አይደል? ለዛ ይመስለኛል። እንግዲህ የወደዳችኋቸው የምንወዳቸው ማለት ነው። ዛሬ ደግሞ ይዤላቸው የመጣሁት ቪዲዮ ማለት ነው። መጀመሪያ ቪዲዮ ያያችኋቸው መጀመሪያ ፎቶ ላይ ያያችኋቸው ልጆች እንደምታዋቸው እንግዲህ፣ ከሚዲያ ሰዎች ሰከን ረጋ ያሉ ናቸው። ማሻ አላህ እንግዲህ በዚሁ እንደሚቀጥሉበት ተስፋ እናደርጋለን። እንዲቀጥሉም ተመኘን ማለት ነው። ያው ሰው ማለት ወጣ ገባ የሆነ ባህሪ ካልኖረው ዩቱብ አይቀበልም ነው። አላቅም ብቻ እንደዛ እንዲሆን አላቅም። ግን በጣም ጠንካራ ሴቶች የምላቸው ሴቶች ናቸው። እንግዲህ ወደፊት ያለውን አላቅም በተለይ ደግሞ ሶፊያ አሁን በጣም ጠንካራ ናት። በጣም ጎበዝ የምር ጎበዝ ናት። የዝህን ሁሉ ሰው አፍ ዘግታ እዚህ የደረሰች በጣም ጀግና ከምንላት እህታችን የስደት እህታችን ሶፊያ ነች። አለቀሰችን ምንም አሏት ሰደብናትም ምንም አልናትም። ዛሬ ተንገዳግዳ መቆም ችላለ። መቆም ብቻም ሳይሆን እንደዚህ የሚንገዳገዱ ሰዎችን እንዲሁም ደግሞ የተከፉ ሰዎችን አይዞች ለምን በምን መቼም ቢሆን እጅ መስጠት የለብንም እኛ ጠንካሮች ነን ብላ የምታበሽር አይነት ሴት ሆናለች። ማሻአላህ ትናንትና እንዳያችሁት ትናንት በሰራ ነው ቪዲዮ ነባ እሷ ጋ ያለውን ችግሯ ልትነግራት እንዲሁም ልታማክራት ሄዳ ነበረ። ከዛም ባለፈ ግን አዝናንታ ጋብዛ ስቀው ተጫውተው ነው የተለያዩ። ታይታችሁታል። የሆነ መዝናኛ ቦታ መናፈሻ የሆነ ቦታ ይዛትም ሄዳለች ደስ ብሏት ስቀውም ተጫውተው ተመልሰዋል ቤቷም ሄዳለች በጣም ጠንካራ ሴት ሆና ለማጠንከር ሌሎችንም ለማጠንከር እና በጣም ጎበዝ ለማድረግም የምትጥር አይነት ሴት ናት ምንም የማትበገር በዚሁ እንድትቀጥልበት ተስፋ አደርጋለሁኝ ከዚ በመቀጠል ደግሞ ምናልባት እንግዲህ ያው ነባ ደግሞ የሄደችበት የራሷ የሆነ ምክንያት ሊኖራት ይችላል። እንግዲህ ኢብሮም ደግሞ ጥሏት ወደ ፈኪ ሄዷል ማለት ነው። የሚገርም እኮ ነው ጌታ፣ በጣም የሚገርም ነው። የሚገርም ነው ማለት ነው። የሚገርም ነው። ፈኪ እኔ የምለው ነባ፣ የምትይዛቸው ነገሮች ነው እንደ የሚያምሯት፣ ለምን ተወቻቸው? እኔ እኮ የሚገርም ነገር ነው የምር ማን ነው አህሙን ጋራ ስትጣላ፣ ነባ ጋር ሲሰራ ነበረ መታ አህሙ ጋር ስትሰራ ነበር። እሱም ደግሞ አዝናለሁ ብሎ ጥሏት ሄደ። እንደገና እዚህኛውም ጋር ደግሞ እየሰራች ነበረ። እሱም ደግሞ ጥሏት ወደ ፈኪ ሄዴ እኔ ምንድን ነው ነገሩ? እሷ የያዘችው ነገር ነው መሰልም የሚያምራት በጣም ነው። ግን እኔ እሷን ተውት እሱን ተውት። እናንተ ስለምታውቁ የእሷን ነገር ሁኔታውን ነገር ምናምን ነገር እሷ ከየትኛውም ጋራ ስለምትሰራ እሷን ተዋት። ግን ይችኛ ያሳዘነችኝ የምር በጣም ነው ያሳዘነች። ሀቂቃ ፊዱ ለመስራት ያስገደደኝ ለዛ ነው። በጣም ነው ያሳዘነች። ነባ ማለት ነው ረጋ ሰከን ያለች ልጅ ናት። ምን አለ እንደ እሷ አይነት ሰው ረጋ ሰከን ያለ ሰው ብትፈልጉላት፣ ምን ችግር ነበረው? ለእሷስ ያኔ ጥንዲ በቃ ጥንዲ ነው የሚያስፈልገው ብላችኋል አይደል? ሊቶብ እንግዲህ በቃ እንደዛ ደንግጋችሁታል ይመስለኛል። ባይዘውት ስለዚህ ፈልጉላት እና አጣምሯት፣ አጣምሯት ትስራበት። እሷም ማለት ነው ለምን ጀምራ ያለ አንዴ ወታለች ሜዲያ ላይ አይደለ? ስለዚህ ሰከን ያለ ሰው ፈልጉና አጣምሯት ትስራ ይህም ቪዲዮን አድርሱላቸው። ለነባ ጓደኛንን ለሚሉት እንግዲህ እንግዲህ በቃ ተጣመረች ቀረች። ምንም ለውጥ ምንም ነገር የለውም። ምንም ችግር የለውም። ለምንድን ነው የግድ መጣመር አለባቸው? እንዴ ይሄው ሶፊያ አለች አይደለም? ሶፊያ ከየትኛውም ሰው ጋር ትሰራለች። እንደማናቸውም ሰው መስራት ትችላለች ማለት ነው። እሷም ሶፊያ ምን ሆነች፣ ይሄው ጠንክራ ተቀምጣለች እየሰራች ነው። ምንም አልሆነችም። መስራት ትችላለች ከፈለገችው ሰው ጋር ማለት ነው። እንደ ግርማል አንዳንድ ጊዜ ደሆዶ ይሄ ጥብቅ ልክክ፣ ከዛም ከዝህም፣ ይሄ ቤስት ፍሬንድ፣ ወይኔ ጉዴ እኔ ስንቱን አየሁኝ፣ ያረደ ስንቱን ታዘብ ነው። በፈጣሪ ግን ምንድን ነው ጥቅሙ? በፈጣሪ ለህሌናስ እንደው እንዲያው ምንድን ነው? ዛሬ ደግሞ አሟት ማለት ነው። እራሷና ስራ ይቻት ነበር። የዛሬ ይሁን የድሮ ይሁን የማውቀው ነገር የለኝም። አይ ቲንክ ምናልባት እየሰነበተም ሊሆን ይችላል። ትናንትና ግን ኢብሮ ስትቀበለው፣ እንዲሁም ደግሞ በደስታ ስትቀበለው፣ አበባውንም ሲቀበላት ማነው ሲሰጣት ምናምን ነገር ደህና ነበረች። ምናልባት የድሮ ነው ብዬ ተስፋ አደርጋለሁኝ ወይ መጣበቅ ወይ መላከክ ወይ መጣበቅ ወይ መጣበቅ ወይ ቤስት ወይ ቤስት ፍሬንድ ወይ እኔ የሚገርመኝ ነገር ሁሉም ነገር እንደነበር እንደማይቀጥል ነው ይሄ ነገር የተረዳሁት ማለት ነው። ህሊናችንም እንደነበር አይቀጥልም ማለት ነው። ኧረ እሸም ነው ይደብራል። የምር በእህቶቻችን ምናምን ነገር በተለይ ሴቶች በሴቶች ላይ ጥሩ ነገር ሳያደርጉ ሲቀሩ የምር በጣም ነው የሚያስጠላው። ትንሽ ያው እንግዲህ አበባውን ተሰጣት በኋላ ተቀምጣ ተንበርክካ ተመልሳ ሰጠችው፣ ተቀብሏታል። ለአንዱን አበባውታ ጆሮ ላይ ያረገችለት ማለት ነው ጋይስ። ከዛ በኋላ እሱ ደግሞ አልሳካ ስላለ እሱ ደግሞ ቆራረጠና ያው እንግዲህ እንካ አርግልኝ ነው ነገሩ። ገብቶናል እኮ ገብቶናል። ጆሮ ላይ ያደረጋት፣ በዚህም መልኩ ጨረሱ። ከዛ በኋላ በጣም ደስ አላት። እንግዲህ አበባውም ጓደኞቿም አሉ ማሻአላ ማሻአላ ነበር እንጂ። ለማናቸውም ቀጣውን እናያለን። መልካም ቆይታ